ዛሬ ደግሞ በጣም ብዙ የምግብ አማራጮች የምታገኙባቸው በይዞታ በጣም የተለያዩ ሁለት ቤቶች ላሳያችሁ። ማሳያችሁን ቤቶች ራንደም ሊሲዮን ፒክ ያደረግኳቸው አንደኛው ቤት የውጭ ሀገር ምግቦች ሲሆን የሞከርኩት ሌላኛው ቤት ደግሞ የአበሻ ምግቦች ነው። መጀመሪያ ማሳያችሁ ቤት ጭኮ ሬስቶራንት ሲባል የሚገኘው መገናኛ ከአምቼ ወደ እግዚአብሔር አብ በሚወስደው መንገድ ሬድ ክሮስ አካባቢ ነው። ቤቱን እንደምታዩት በጣም ማራኪ አትሞስፌር አለው። ሜኗቸው ላይ ብዙ ያበሻም ሆነ የውጭ ምግብ አማራጮች ሲኖራቸው፣ እኛ ሞከር ነው ለአብዛኛ ቺክን ፊንገርስ እና ስቴክ ሳንዱች ነበር። ከሴቨሪ ዲሾች በተጨማሪ ለዲዘርትም የሚሆኑ የተለያዩ ኬክ አማራጮችም አሏቸው። ለአብዛኛቸው ሲቀርብሄንን ሲመስል ክሪሚና ቺዚ ሲሆን፣ ስትበሉት ግን ቀለል ብሎ የሚገባ ለሆድ ማይከብድ ነበር። ውስጡም ቺዝ፣ የደቀቀ ስጋ፣ የቤታቸው ሶስ እና ሌሎች ኢንግሪዲንቶችም አሉበት። ፖርሽኑ ለአንድ ሰው በደንብ ሲበቃ፣ ቴስቱ ለእኔ በጣም ተመችቶኝ ነበር። ቺክን ፊንገራቸውን ሲመስል የሚመጣው ከሁለት አይነት ዲፒን ሶሶች ጋር ነው። አንደኛው ሶስ የሚያቃጥል ሲሆን፣ አንደኛው ያቃጥልም ነበር። ውስጡ እንደምታየው ጁሲ ነበር፣ ውጩ ደግሞ ክራንች የሆነ አውተር ኮቲን ነበረው። ስቴክ ሳንድዊቻቸው ይህን ሲመስል ውስጡ በዋናነት ስላስት የሆነ በሬ ስጋ፣ ቺዝ፣ ሶሶች እና እንደየቤቱ አሰራር ሌሎች ተጨማሪ ግብአቶች ይኖሩታል። ቴስቱም ቆንጆ ነበር። የሚመጣውም በዚህ መልኩ ተከትፎ ከጠበሰ ድንች ጋር ነው። እንደ ማጣቀሻም ከቻፕ አብሮት ይቀርባል። እኔ ፐርሰናሊ እዚህ ቤት ከሞከርኳቸው ምግቦች የበለጠ የተመችኝ ላዛኛቸው እና ቺክን ፊንገራቸው ነበር። ሁለተኛ ማሳያችሁ ቤት ዳሮን ሆቴል ሲባል የሚገኘው ሰሜን ማዘጋጃ ከፖላንድ ኤምባሲ ተሻግራችሁ ነው። እኔም ከሚሆናቸው የሞከርኩት ተጋቢኖ ጎመን ክትፎ፣ አሳ ቆሮሶ እና አሳ ዱለት ነበር። አሳ ቆሮሶ ትንሽ፣ ትልቅና መካከለኛ አማራጭ ሲኖራቸው እኛ ትንሹን ነበር የሞከር ነው። ተጋቢኖ ሲቀርብ ይህን ሲመስል እስተነ ሸክላ ድስቱ ትኩሱን እየተንተከተከ ነው የሚቀርብላቸው። ፖርሽኖ አንድ ሰው በሚገባ ሲያጠግብ፣ ቴስቱን በጣም አሪፍ ነበር። ጎመን ክትፎ ሲቀርብላችሁ አብሮት እንጀራም ቆጮም ይቀርብላችኋል ከፈለጋችሁ ግን አንዱን ብቻ በደንብ እንዲቀርብላችሁ ማድረግ ትችላላችሁ። እኔ በበኩሌ በቆጮ የበለጠ ተመችቶኝ ነበር። አሳዱ ሁለታቸው የሚቀርበው በእንጀራ ሲሆን ውስጡ እንደ ሽንኩርትና ቃሪያ አይነት ግብዓቶች አሉት። አሳ ቆሮሶ እንደነገርኳችሁ ትንሹን ሲሆን ያዘዝ ነው ለኔ የቀረበልኝ፣ ደረቅ ያለ ሆኖ ትንሽ አሮ ነበር። እናም ብዙም አልተመቸኝም ነበር። ሌሎች የሞከርኳቸው ምግቦች ግን በጣም አሪፍ ነበሩ። ዛሬ ይዤላችሁ የቀረብኩት ይህን ሲመስል፣ ሌላ ጊዜ የተሻለ ነገር ይዤ እንድቀርብ አስተያየታችሁ ነገሩ።